ይህ ፕሮግራም የተሳካው በጆይስ ሚየር ሚኒስትሪ ጓደኞችና ባልደረቦች ነው። አንዳንድ ጊዜ ከፊት ለፊታችን ጉዳይ ያለን ይመስለኛል እና እግዚአብሔር ወደ ፊት እንድንሄድ ያበረታታናል ግን እስከ ሞት ድረስ እንፈራዋለን። ችግሮቻችንን በማየት ረጅም ጊዜ እናጠፋለን። ዛሬ በእያንዳንዱ ቀን መደሰት ላይ አብራችሁኝ ስለሆናችሁ እናመሰግናለን። ምን እየገጠማችሁ እንዳለ አላውቅም፣ ግን ብዙ እየተመለከቱኝ ያሉ ሰዎች እንዲሁም ከእኔ ጋር ስቱዲዮ ውስጥ ያሉ ሰዎች እንዳሉ አውቃለሁ። እና ታውቃላችሁ፣ አሁን በሕይወታችሁ ውስጥ ያሉ ብዙ አስቸጋሪ ፈታኝ ነገሮች አሉ እና በችግሮች ውስጥ በምንሄድበት ጊዜ ዲያብሎስ ሊነግረን ከሚወዳቸው ነገሮች ውስጥ አንዱ ደጋግሞ በጭንቅላታችን ውስጥ ማስገባት ከሚወዳቸው ሐሳቦች ውስጥ አንዱ ነው፣ ይህንን ማድረግ አልችልም፣ ለእኔ ብቻ በጣም ብዙ ነው፣ በጣም ከባድ ነው፣ ይህን ማድረግ አልችልም፣ መሸከም አልችልም። እና ዛሬ ልነግራቸው የምፈልገው ነገር ቢኖር እናንተ ከምታስቡት በላይ ጠንካራ ናችሁ። ብዙ ጊዜ ደጋግሜ በመናገር ስለዚያ ያ በውስጣችሁ እንዲገባ ማድረግ እፈልጋለሁ። ጠላታችን ደካሞች መሆናችንን ማድረግ እንደማንችል እንድናስብ ይፈልጋል በጣም አስቸጋሪ ነው በጣም ከባድ ነው ግን ጠንካራ እንደሆናችሁ ካሰባችሁ ጠንካራ ትሆናላችሁና ደካማ እንደሆናችሁ ካሰባችሁ ትደክማላችሁ እና ማድረግ የማንችላቸው ብዙ ነገሮች እንዳሉ ግልጽ ነው ማንኛችንም ካሉበት ችግሮች አብዛኞቹን ማለት እችላለሁ ለእነሱ ዝግጁ አይደለንም በተለይ ለረዥም ጊዜ የሚቆይ ችግር ከሆነ ታውቃላችሁ አንድ ነገር ነው የረዥም ጊዜ ችግር መኖሩ ሌላ ነገር ነው። ስለሱ የምትጸልዩበት ነገር ነው፣ ግን እናንተ ብዙ ለውጥ እያያችሁበት አይመስልም። ችግር ሲገጥማችሁና ጠንክራችሁ ስትቆሙ እና የእግዚአብሔር ማዳን ስታዩ እና ከዛም ለአንድ ቀን ያህል በቀላል መተንፈስ ስችሉና ከዚያ ሌላ እና ሌላ እና ሌላ ችግር እንደገና ሲመጣ ከባድ ነው እና አርባ ቀንና አርባ ሌሊት በዳቢሎስ ለመፈተን በጠላት ወደ ምድረ በዳ በተወሰደ ጊዜ ኢየሱስ በሉቃስ ምዕራፍ አራት ላይ የተናገረውን መጽሐፍ ቅዱስ ላይ ያለውን በጣም እወደዋለሁ። ዳቢሎስም ፈተናውን ሁሉ ከጨረሰ በኋላ ሌላ አመቺ ጊዜ እስኪያገኝ ድረስ ከእርሱ ተለየ። ስለዚህ እሱ አንዴ ብቻ አይደለም የሚያጠቃው ነገር ግን ደጋግሞና ደጋግሞ የሚያጠቃበት ጊዜዎች ያሉ ይመስላል። እዚህ ፕሮግራሙን መስራት ከመጀመራችን በፊት እያሰብን የነበረውን ኮንፈረንስ አደረግን። በዚያ ጉባኤ ላይ ብዙ የተለያዩ የችግር አይነቶችና ያልሰሩ መሳሪያዎች ነበሩን። በቃ ሁሉም አይነት የተለያዩ ችግሮች ገጠሙን። እና አሁን በጣም አስቸጋሪ በሆነ ነገር ውስጥ የምትሄዱ ከሆነ ልነግራችሁ እፈልጋለሁ ለረጅም ጊዜ በጥንካሬ መቆም ነበረባችሁና እኔ ማድረግ አልችልም በጣም ብዙ ነው የሚል ሀሳብ ካላችሁ ለዛሬ መናገር የሚያስፈልገኝ ሰው እናንተናችሁ። ምክንያቱም እግዚአብሔር እንድታውቁና እንድታስቡበት እንድጀምሩ ይፈልጋል። ኃይሌ በሆነው በክርስቶስ በኩል ማድረግ የሚያስፈልገኝን ነገር ማድረግ እችላለሁ፣ እናም እኔ ከሚመስለኝ በላይ ብርቱ ነኝ። እኔ እንደማስበው ሁላችንም ዲያብሎስ እኛ ማድረግ እንደምንችል እንዲያስብልን ከሚፈልገው የበለጠ ብዙ ነገር ማድረግ እንደምንችል አስባለሁ። ግን እውነቱ፣ ግን እንደማትችሉ ካሰባችሁ አትችሉ። ማድረግ እንደምንችል ለማሰብ ስለወሰንም ብቻ ማድረግ የምንፈልገው ማንኛውም ነገር ማድረግ አንችልም። ግን እግዚአብሔር እንድንሰራው የሚፈልገውን ማንኛውንም ነገር ለእኛ ያለው ፈቃድ የሆነ ከእርሱ ዘንድ ያለን ማንኛውንም ስራ የምንፈልገውን ነገር ሁሉ ማድረግ እንችላለን። ዛሬ እዚህ በሴንት ሉዊስ ውስጥ እኛ ከምንደገፈው የምሕረት አገልግሎት ቤት ብዙ ወጣት ሴቶች አሉ እና ሁላችሁም በሆነ መንገድ ቅርጽ፣ ወይም አጋጣሚ ወይም በሁኔታው ምንም ይሁን ምን በጣም ተጎርታችሁ ይሆናል። ሕይወታችሁ ተመሰቃቅሏል። ጠላታችሁ እናንተ በጭራሽ እንደማታሸንፉ እንድታስቡ አጥብቆ ይፈልጋል። እኔም የማውቀው ነገር ቢኖር በአባቴ ጾታዊ ጥቃት ስለደረሰብኝ ብዙ ከተቀበልኳቸውና ካመንኩባቸውና ከወሰንኳቸው ነገሮች ውስጥ አንዱ ደህና ሆናለሁ፣ ግን ሁልጊዜም የሁለተኛ ደረጃ ህይወት ይኖረኛል። ህይወቴ ሊሆን የሚችለውን ያህል አይሆንም። ከእናንተ ያ ተሰምቶት የሚያውቃለህ? ህይወቴ አይሆንም ባይደርስብኝም ኖሮ ባይሆን ኖሮ። አዎ፣ ደህና ሁላችንም ተመልሰን ሁሉንም ነገር በፍጹም በሆነ መንገድ ማድረግ እንፈልጋለን። ግን ነገሩ ይህ ነው። እግዚአብሔር ከሁሉ የከፋውን ስህተቶቻችንን ወስዶ እና ለበጎ ነገር ሊያደርጋቸው ይችላል። እና እውነቱን ለመናገር ለእናንተና ከቤት ሆነው ለሚመለከቱ ትነግራችኋለሁ፣ እግዚአብሔር አምላክ ነውና በተፈጥሮ ምንም ትርጉም ላይ ሰጥ ይችላል። ነገር ግን እግዚአብሔር አምላክ ስለሆነ በእውነቱ በእናንተ ላይ የደረሰው ከባድ ነገር ሁሉ እግዚአብሔርን ከታመናችሁ በጭራሽ ባይከሰት ኖሮ ከሚኖራችሁ ህይወት የተሻለ ሰው መሆን ትችላላችሁ። እግዚአብሔር በእውነት ለነገሮች እውነተኛ አዎንታዊ አመለካከት እንድንይዝ ይፈልጋል። እናም ከባድ ነው፣ በምትጎዱበት ጊዜ ከባድ ነው። በቅርቡ የጻፍኩት መጽሐፍ አለኝ፣ ወይም ይህ ትዕይንት በቲቪ ላይ በሚተላለፍበት ጊዜ ወጥቶ ሊሆን ይችላል፤ በሚተላለፍበት ሰዓት የሚወሰን ነው። ግን እግዚአብሔርን ስለታመንን ነው ከመታመንና መታመን በሚያስፈልጋችው ጊዜ ከመታመን ይልቅ ስለ እሱ መጽሐፍ መጽሐፍ በጣም ቀላል ነው። ሁላችንም መጽሐፍ ቅዱስ ምንም ቢናገር ምንም አይነት የተስፋ ቃል እዚህ ቢኖር እሱን ለማመን መወሰን አለብን። እኛ እናምናለን ወይም እንጠራጠራለን። መጽሐፍ ቅዱስን በግልጽ እንደሚነግረን እግዚአብሔር እንዲኖረን የሚፈልጋቸው ነገሮች በሙሉ በማመን የሚመጡ ናቸው። እናንተ ከምትገምቱት የበለጠ ጠንካራ ናችሁ። እዚያ ያለ ሁሉም ሰው እንዲህ ማለት ይችላል፣ እኔም ከምገምተው በላይ ጠንካራ ነኝ። አንድ ተጨማሪ ጊዜ እንዴት ነው? እኔ ከምገምተው በላይ ጠንካራ ነኝ። አዎንታዊ ቃላትን በመናገርና እምነታችሁን በቃላት በመግለጽ ላይ እሰራለሁ። እናም ሁላችሁንም አበረታታለሁ በአስቸጋሪ ጊዜ ውስጥ እያለፋችሁ ከሆነ ከነዚህ አልችልም ከሚሉ ሀሳባችሁ ውስጥ አንዱን በሰማችሁ ቁጥር ለእኔ በጣም ከብዶኛል ጮክ ብላችሁ መናገር ከምትችሉበት ቦታ ላይ ከሆናችሁ እኔ ከምገምተው በላይ ጠንካራ ነኝ። ኃይሌ በሆነው በክርስቶስ በኩል ማድረግ የሚያስፈልገኝን ሁሉ ማድረግ እችላለሁ። ምናልባት አሁን ከህመም ከረዥም ጊዜ ህመም፣ ምናልባት ለተወሰነ ጊዜ በሰውነታችሁ ውስጥ ህመም ሊኖርባችሁ ይችላል። ምናልባት የገንዘብ ሁኔታው ይሆናል። ምናልባት የግንኙነት ሁኔታ ሊሆን ይችላል። እኔ ግን ልነግራችሁ ከምትችሉት በላይ እግዚአብሔር በእናንተ ላይ እንዲመጣ አይፈቅድም፣ ነገር ግን በሁሉም ፈተናዎች ሁልጊዜ መውጫ መንገድን ይሰጣል። አዲሱ መደበኛ ትርጉም ለአስተማማኝ ማረፊያ ቦታ ማምለጫ እንደሰጠ ይነገራል፣ እና ያንን ቃል እወደዋለሁ። እግዚአብሔርን የምንታመን ከሆነ አሁን በእግዚአብሔር ካላመናችሁ፣ ከእነዚህ ውስጥ የትኛውም አይሰራም። ግን እግዚአብሔርን እየታመንንና በመንፈሳዊ ለመማርና ለማደግ እንዴት ማድረግ እንዳለብን እየሰራን ከሆነን እኛ ልንሸከመው ከምንችለው በላይ እግዚአብሔር በእኛ ላይ እንዲመጣ ፈጽሞ እንደማይፈቅድ እርግጠኞች መሆን እንችላለን። ስለዚህ ከዚህ በላይ መቋቋም አልችልም የሚል ስሜት ሲሰማችሁ ሌላ ማለት የምትችሉ ጥሩ ነገር ልንሸከመው ከምንችለው በላይ እግዚአብሔር በእኔ ላይ እንዲመጣ አይፈቅድም። አንድ ተጨማሪ ቀን መቋቋም አልችልም ከማለት ይልቅ እሺ፣ ለአንድ ተጨማሪ ቀን ባይሆን እመርጣለሁ፣ ግን ምንም ቢሆን ማድረግ እችላለሁ። ፊልጵስዩስ አራት አስራ ሦስት በጣም የታወቀ ቃል ነው። ኃይልና ጉልበት በሚሰጠኝ በእርሱ እንድሠራ የጠራኝን እንዳደርግ እርሱ በቂ ስለሆነ እኔም በቂ ነኝ ሁሉን ማድረግ እችላለሁ። እና አዲሱ መደበኛ ትርጉም ጥቅስ ክፍል እዚህ ወድጄዋለሁ። ለማንኛውም ነገር ዝግጁ ነኝ፣ የውስጣዊ ጥንካሬን በውስጤ በሚሰጥ በእሱ በኩል ለማንኛውም ነገር እኩል ነኝ። ያ ድንቅ አይደለም? ለማንኛውም ነገር ዝግጁ ነኝ፣ ለማንኛውም ነገር እኩል ነኝ። እና ያንን አስቀድሞ ማሰብ ብልህነት ይመስለኛል። በመደበኛነት ቀጥሎ ለሚመጣው ነገር ዝግጁ ነኝ ብሎ ማሰብ ብልህነት ይመስለኛል። አስደናቂ ነገሮችን በማድረግ ላይ ናችሁ፣ ግን እንደማትችሉ ካሰባችሁ ፈተናዎች እንዲያሸንፋችሁ ትፈቅዳላችሁ። እናቴ እያደግኩ በቤታችን ያለውን ሁኔታ በፍጹም መፍትሄ አልሰጠችውም ነበር። አባቴ ጾታዊ ጥቃት ያደርስብኝ ነበር ለእሷ በጣም ክፉ ነበር። እሱ በየጊዜው ይመታት ነበር፣ ሰክሮ ወደ ቤት ይመጣልና እሷን ይመታታል እና ይመታታል እና ይደበድባታል። እሱ ሁል ጊዜ ሌሎች ሴቶች ጋር እንደሚሄድ ታውቃለች እና እሱን በጭራሽ አትጋፈጠውም ነበር እና ለምን እሷ ብቻ በጣም ተገዢ እንደምትሆንና እሷን እያሰቃየ እንዲቆይ ለምን እንዳደረገችው መቀበል ለእኔ በጣም አስቸጋሪው ነገር ነበር እና 18 ዓመቴ ከቤት ከወጣው ከ30 ዓመታት በኋላ ለ30 ዓመታት ያህል ይቅርታ ጠይቃኝ አታውቅም። በመጨረሻ አባትሽ እንዲያደርግብሽ ስለፈቀድኩለት ይቅርታ አድርጊልኝ አለችና የተናገረችውን እሷም አንችንና ወንድምሽን መደገፍና እናንተን መንከባከብ የምችል አልመሰለኝም ነበር እና ያለ እሱ ላደርገው የምችል አልመሰለኝም ነበር። ስለዚህ እዚያው ቀረሁ። እሷ ማድረግ እንደምትችል ብታስብ ኖሮ ምን ሊሆን ይችል ነበር? የራሱ አስተሳሰብ አሸነፋት። በሌሊት አልጋችሁ ላይ ስትተኙ ስለምታስቡት ነገር መጠቀቅ አለባችሁ። በተለይ በጠዋት ስትነሱ የምታስቡት ነገር በጣም አስፈላጊ ይመስለኛል። ማሰብ ያለብን ይመስለኛል፣ ቢያንስ ለእኔ ማለቴ ነው። ጠላቴ በጠዋት አእምሮዬ ላይ ጥያቄ ሲያቀርብ አገኘዋለሁ፣ አንዳንድ ጊዜ ግሬን መሬት ላይ ከማሳረፌ በፊት እና ስለዚህ በማለዳው ከምታደርጓቸው ነገሮች ውስጥ አንዱ መልካም ቀን ይኖረኛል ዛሬ ላስተናግደው የሚያስፈልግ ምንም ይሁምን እግዚአብሔር ከእኔ ጋር ስለሆነ ችግሩን መቋቋም እችላለሁ። እኔ ልሸከመው ከምችለው በላይ እንዲመጣብኝ አይፈቅድም። ስለዚህ ጠንካራ እንደሆናችሁ ካሰባችሁ ጠንካራ ትሆናለች። ምንም ችግር እና ተግዳሮቶች ባይኖርን እንመርጣለን። ያ በእርግጠኝነት የመጀመሪያ ጸሎቴ ይሆናል። እግዚአብሔሮ ዛሬ ምንም ችግር ባይኖርብኝ ደስ ይለኛል። ግን በገሃዱ ዓለም እንደዚ ያሉ በጣም ጥቂት ቀናት እንዳሉ ሁላችንም የምናውቅ ይመስለኛል። ይህ የተሳሳተ እንዲመስል አልፈልግም ትንሽ ጠንከር ማለት አለብን እኛ እንደ ደካሞች አለመሆናችንን ማረጋገጥ አለብን አልቃሻ ክርስቲያኖች ሁሌም የምናደርገው ችግሮቻችን ሁሉ ከእኛ እንዲርቁ መጸለይ ነው ግን አብረው በሚመጡ ጥቃቅን ነገሮች ሁሉ እንሸነፋለን ሁለተኛ ቆሮንቶስ 12፡8ና9 ለዚህ ችግር ላለመጋፈጥ ጥሩ ምሳሌ መጽሐፍ ቅዱስ የሥጋ መውጊያ ብሎ የሚጠራው ሐዋርያው ጳውሎስ ነው እና ያ ምን እንደነበረ በእርግጠኝነት አናውቅ። እሱን የሚያናድደው ሰው ካለ፣ የሆነ አይነት ህመም ሊሆን ይችላል። ግን ታውቃላችሁ፣ ምንም ቢሆን ምንም አይነት ችግር ቢኖር ችግር ችግር አለው፣ አይደለም እንዴ? እኛ ሁልጊዜ ማለት እንችላለን። ይህን ለሰዎች እናገራለሁ እና ለመናገር ጥሩ ነገር ነው። ችግር ሲገጥማችሁ ሁልጊዜ ከእናንተ በላይ የሆነ ችግር ያለው ሰው ይኖራል። ያ እውነት ነው እና ያ ጥሩ ነው። ግን ያ ማለት የእናንተ ችግር አሁንም ለእናንተ በጣም አስፈላጊ አይደለም ማለት አይደለም። እና እግዚአብሔር ያንን ያውቃል እና እሱ ሊረዳችሁ ይፈልጋል። ጳውሎስ ሶስት ጊዜ እግዚአብሔርን ጠራሁትና ስለዚህም ነገር ለመንኩትና ከእኔ እንዲለይ ለመንኩ። ጳውሎስ ከሶስት ጊዜ በኋላ ማግኘቱ የሚገርም ነገር ይመስለኛል። ለዓመታት ስጸልይላቸው የነበሩ ነገሮች ማለት ነው። እግዚአብሔር ሆይ፣ ስለዚህ እግዚአብሔር አለ፣ እርሱ ግን ጸጋዬ ይበቃሃል ኀይሌ ፍጹም የሚሆነው በድካም ጊዜ ነውና አለኝ። በሌላ አነጋገር እሱ በመሰረቱ እንዲህ ለማለት እየተዘጋጀ ነው፣ እኔ ላጠፎ አልፈልግም፣ ነገር ግን በሱ ውስጥ እንድትሄዱበትና በጥሩ ባህሪና በፊታችሁ ላይ ፈገግታ እያለ አሁንም ሌሎች ሰዎችን ለመርዳት ዝግጁ በመሆን እንድታልፉበት ጸጋ ነሰጣችኋለሁ። ችግር ሲገጥማችሁ እንደኔ ከሆናችሁ በራሳችሁ ላይ ለመዞር ምንም ነገር ላለማድረግ፣ ነገር ግን ምን እያጋጠማችሁ እንዳላችሁ ደጋግሞ ማሰብ በጣም ቀላል ነው። እርሱም ኀይሌ፣ ፍጹም የሚሆነው በድካም ጊዜ ነውና አለ። ያው ጳውሎስ የተረዳው ይመስላል ምክንያቱም ወዲያው ኦ፣ እሺ ደና፣ በድካሜ እመካለሁ አለ። ወደምወደው ነጥብ ገና አልደረስኩምና እቀበላችኋለሁ፣ ግን በዚህ ጥቅስ እበረታታለሁ። እግዚአብሔር እንዴት እንደሚያጠነክረን የሚናገሩ አስደናቂ ጥቅሶች አሉ። እና ሁልጊዜ በህይወታችሁ ላበረታታችሁ እፈልጋለሁ። የምትፈልጉትን ኃይል እንዲሰጣችሁ በእግዚአብሔር ላይ ተመርኮዙ። ጠንካራ ብቻ መሆን የለባችሁም በራሳችሁ ለመበርታት በእግዚአብሔር መደገፍ አለባችሁ። እግዚአብሔር ሆይ ብርታት ስጠኝ ብዬ እንኳን አልጸልይም እግዚአብሔር አንተ ኃይሌ ነህ ላለው እሱ ኃይላችን ነው። አራት ቅዱሳት መጻሕፍት ጥቅሶችን ማካፈል እፈልጋለሁ። መዝሙረ ዳዊት 119 ቁጥር 28 ነፍሴ በሐዘን ተዝለፈለፈች። ኢሳይያስ 40 ቁጥር 29 ለደከመው ብርታት ይሰጣል። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 31 እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ያድሳሉ። ኤፌሶን ምዕራፍ ስድስት ቁጥር አስር በተረፈ በጌታና ብርቱ በሆነው ኃይሉ ጠንክሩ። ከእሱ ጋር ጊዜያችንን በየቀኑ ስናሳልፍ እንበረታታለን እና ለዚህ ነው ቀድማችሁ እንድታደርጉት የምመክራችሁ። ለአምስት ደቂቃ እንኳን ማድረግ እንደምትችሉ ካሰባችሁ ተነሱና ሌላ ነገር ከማድረጋችሁ በፊት ከአምላክ ጋር የተወሰነ ጊዜ አሳልፉ። እሱ ያለ እሱ የተሳካ ቀን ሊኖራችሁ እንደሚችል እንኳን ማሰብ እንደማትችሉ እሱን እንደምትፈልጉ አሳውቁት። ጥንካሬያችሁን ከእሱ ላይ ውሰዱ። እናም የመዝሙረኛው ዳዊትን ታማኝነት እወዳለሁ። ይህ ከምወዳቸው አንዱ ነበር። መዝሙር 22፡19 አንተ ግን፣ እግዚአብሔር ከኔ አትራቅ፤ አጋዤ ሆይ እኔ ለመርዳት ፍጠን። ዳዊት የሚናገረው ነው፣ ወድጄዋለሁ። እግዚአብሔር እርዳታ ፈልጋለሁ፣ ፍጠንና እርዳኝ። ስለሱ ብዙ ጊዜ ከኋላ አትውሰዱ፣ አሁኑኑ እርዳኝ። ነጥቤ ላይ ይጨምራል ብዬ የማስበው ታሪክ እነሆ። ስራውንና ገንዘቡን ስላጣ ወጣት ታሪክ ነው። በፓርክ ወንበር ላይ ተቀምጦ ነበር። በጣም በጭንቀትና በተስፋ መቁረጥ ስሜት ነበር። አንድ አዛውንት ሲያዩ እና ለምን በጣም እንዳዘኑ ሲጠይቁት ሰውየው ታሪኩን ነገረውና ወዲያውኑ ሽማግሌው ቼክ ደብተር አውጥቶ ቼክ ጻፈለትና ከዛሬ አንድ አመት በኋላ በዚህ የፓርክ አግዳሚ ወንበር ላይ በዚህ ቀን እጎበኘሃለሁ እና በዚያን ጊዜ ለእኔ የምትከፍለው በቂ ገንዘብ ይኖረሃል። ቼኩን ሲመለከት አንድ ሚሊዮን ዶላር ተጽፎ ነበር እና ጆን ሮኮፌለር የተፈረመበት ሲሆን በዚያን ጊዜ በዓለም ላይ ከነበሩት ሀብታም ሰዎች አንዱ ነበር። በፓርኩ ውስጥ ያለው ሰው ቼኩን ደህንነቱን በተጠበቀ ሁኔታ አስቀመጠው እና ምንም ገንዘብ ባያወጣም ለመጀመር መፍራት እንደሌለበት ለማመን እምነት ሰጠው። ትኩረት የሚስብ ነው። ቼኩን በጥሬ ገንዘብ አላወጣውም፣ ግን እሱ ከፈለገ እዚያ እንደነበረ ለማወቅ በራስ መተማመን ሰጠው። ይህ ከእግዚአብሔር ጋር ካለን ግንኙነት ጋር ይዛምዳል። እኔ ሁልጊዜ ከእናንተ ጋር እሆናለሁ አለው። አልጠላችሁም፣ አልተዋችሁም፣ ጥንካሬያችሁ እሆናለሁ አለ። እናንተ ልትሸከሙት ከምትችሉት በላይ እንዲደርስባቸው አልፈቅድም። ሁሉንም ነገር ማድረግ ትችላላችሁ። ስለዚህ መንገዳችን ምንም ይሁን ምን፣ ምንም አይነት ተጨማሪ እገዛ ካስፈለገን ያንን ከእግዚአብሔር ማግኘት እንደምንችል የሚያሳይ በባንክ ውስጥ እንዳለው ቼክ ነው። ሰውየው እንደገና ንግድ መስራት ጀመረና ገንዘብ ማግኛ ጀመረ። ከፈለገ ደህንነቱ በተጠበቀ ሁኔታ እያለ ቼክ እንዳለው ያስብ ነበር። አመቱ አለፈና ከዚያ በኋላ ብዙ ገንዘብ አፈራና ወደ ረዳው ሰው ቼኩን ለመመለስ ጓግቶ ነበር። ወደዚያው ፓርክ ተመልሶ በተመሳሳይ አግዳሚ ወንበር ላይ ተቀምጦ ጠበቀው። ብዙም ሳይቆይ አዛውንቱ ሲመጡ አየ፣ ምክንያቱም ሁልጊዜ በፓርክ ውስጥ በየቀኑ ይራመዳል። ነገር ግን ከእሱ ጋር ነርስ እንደነበረች አየ። ሰውየው የመጀመሪያውን ቼክ እየያዘ ለነበረው ወጣት መልስ መስጠት ያልቻለ ይመስላል። ነርሷ ቼኩን ወስዳ ተመለከተችውና፣ ይህ ምንም አይጠቅምም፣ እሱ ብዙ ጊዜ ራሱን እንደ ጆን ሮከፌላር እንደሆነ ያስባል አለችው። ወጣቱ ተሳክቶለታል። ምክንያቱም በባንክ ውስጥ የሚፈልገውን ነገር እንዳለ አምኖ ነበር እና በማንኛውም ጊዜ እሱን ከባንክ ማውጣት እንደሚችል ከዚህ በፊት ከነበረው የበለጠ ገንዘብ አልነበረውም። ነገር ግን እንዳለው አስቦ ነበር። እንደዛ ስላሰበም በራስ መተማመን ንግዱን መስራት ቻለ። ይህም እግዚአብሔር በእኛ ውስጥ ብዙ በቂ ችሎታ እንዳኖረ ማሳያ ነው። ከእናንተ አንዳችሁ ምን ያህል አቅም እንዳላችሁ ሀሳብ ያላችሁ አይመስለኝም በውስጣችሁ ላይ በእግዚአብሔር የተሰጠ በእግዚአብሔር የታዘዘ ችሎታ ማለቴ ነው። አንዳንዶቻችሁ አሁን በጣም እንደተጎዳችሁ አውቃለሁ እና ምናልባት ህመማችሁ በጣም መጥፎ ሆኖ ሊሆን ይችላል። እናንተም ግራ የተጋባቸው ሆኖ ይሰማቸዋል። እና ታውቃላችሁ እኔ ዛሬ የምናገረውን ነገር መረዳት ካልቻላችሁ ይህንን ብቻ እንድታስታውሱ እፈልጋለሁ፤ ከምታስቡት በላይ ጠንካራ ናችሁ እና ማድረግ ያለባችሁ ማንኛውም ነገር ማድረግ ትችላላችሁ። ምክንያቱም ታውቃላችሁ በደህና ቦታ ውስጥ የተቀመጠ ቼክ አላችሁ፣ እዚያ አላችሁ። ኢየሱስ በእናንተ ውስጥ ነው፣ እርሱ ለእናንተ ነው፣ እርሱ ከእናንተ ጋር ነው። አልጥላችሁም፣ አልተዋችሁም ብሏል። እና ስለዚህ በነፃነት መኖር እንችላለን፣ መውጣት እንችላለን። እንደምትችሉ ካመናችሁ ትችላላችሁ። በዘኍልቍ ምዕራፍ 13 ላይ በእስራኤላውያን ላይ ስለተፈጸመው እጅግ አስደናቂ የሆነ ታሪክ አለ እና ዘኍልቍ 13 ከ27 እስከ 33 እና የነበረውን ሁኔታ ላሳውቃችሁ። እስራኤላውያን አሁን ድንበሩን ለማቋረጥ ወደ ተስፋይቱ ምድር ለመግባት ዝግጁ ነበሩ። እናም ስለ ተስፋይቱ ምድር ሰምተዋል፣ ምን ያህል ታላቅ እንደሚሆን ሰምተዋል። እና ስለዚህ ገብተው መሬቱን ለመሰለልና በእርግጥ ሁሉም ሰው እንደተናገረው ጥሩ እንደነበረ ለማየት ከቀሪዎቹ ቀድሞ ለመሄድና ሄደው መሬቱን ለመሰለል የተመረጡ አስራ ሁለት ሰዎች ነበሩ። ደህና ተመልሰው ሲወጡ አስሩ በጣም መጥፎ ሪፖርት ነበራቸው እና ሁለቱ ብቻ ጥሩ ሪፖርት ነበራቸው። እንግዲህ አስሩ ምን እንዳሉ ስሙ። ለሙሴም እንዲህ ብለው ነገሩት፤ ወደ ላክኸን ምድር ዘልቀን ገባን፤ ማርና ወተት የምታፈስስ ናት፤ ፍሬዋም ይኸው። በዛን ጊዜ ከምድሩ የተገኘው ፍሬ በጣም ትልቅና በጣም ጥሩ ስለነበር በእንጨት ላይ የተንጠለጠለ የወይን ዘለላ በተለያየ የሰው ትከሻ ላይ ባለው ምሰሶ ላይ በእያንዳንዱ ጫፍ መሸከም ነበረባቸው። እግዚአብሔር ለኛ ያለው እቅድ እንደዚህ ጥሩ ነው። ትክክል ነው። ሁሉም ነገር በወተትና በማር ይፈሳል እናም ፍሬው ይኸውና ብሏል። ግን እና እውነቱን ለመናገር እዚህ ጋር ብቻ የምናቆም ያ የሕይወታችን ታሪክ ይሆናል። ግን ደህናው ጥሩ ይመስላል። ግን ደህና ለእናንተ እንደሚሰራ አውቃለሁ። ግን እሞክራለሁ ግን ለእኛ ይሰራል ብለን የምናስብበት ምክንያት ሁልጊዜ አለን። በዚህ የሚኖሩ ሰዎች ግን ሀያላት ሲሆኑ ከተሞቹም የተመሸጉና ትላልቅ ናቸው እንዲያውም የዔናቅን ዝርያዎች በዚያ አይተናል በእውነት እግዚአብሔርን ካወቃችሁና የእግዚአብሔርን ቃል ካወቃችሁ ግዙፍን ገዳይ ናችሁ ግዙፎች መፍራት የለባችሁም ታውቃላችሁ ሁላችንም በሕይወታችን ውስጥ የሆነ ነገር አለን ምናልባት ዛሬ ላይሆን ይችላል ከምናስበው በላይ ከእኛ የበለጠን እንቋቋም ከምንችለው በላይ ልንወስድ ከምንችለው በላይ የሆነ ነገር አለ ከዚያ ይቀጥላልና እንዲህ ይላል። ኢያሱና ካሌብ የተባሉት ሁለቱ፣ ከዚያም ካሌብ ሕዝቡን በሙሴ ፊት ጸጥ አሰኝቶ፣ እንውጣ! ምድራቸውን እንውረስ፣ ማሸነፍ እንችላለን አላቸው። ይህን ማድረግ አንችልም፣ ችግሮቹ ከእኛ የበለጠ ናቸው የሚሉ አስር ሰዎች እዚህ አሏቸው። ግን ሁለት ሰዎች እኛ ማድረግ እንችላለን፣ ጸጥ በሉ፣ አሉታዊ አትሁኑ፣ አንችልም ማለትን አቁሙ ይላሉ። እና ይሄን ወድጁ አለው በአንድ ጊዜ ተነስተን እናድርገው አለ። አንዳንድ ጊዜ ከፊት ለፊታችን ጉዳይ ያለን ይመስለኛል እና እግዚአብሔር ወደፊት እንድንሄድ ያበረታተናል እኛ ግን እስከ ሞት ድረስ እናስባለን። ግዙፎቹን በጣም ረዥም ጊዜ እንመለከታቸዋለን። እናም ስለሚከሰቱት ሁሉም ነገሮችና ስለሚሆነው ነገር ሁሉ እናስባለን። ባለፈው ጊዜ ለመስራት የሞከርናቸው ያልተሰሩ ነገሮች እናስባለን እናም ካሌብ በእግዚአብሔር መንፈስ እየተመራ ነበርና እግዚአብሔር ታላቅ ነውና ይህን ማድረግ ይችላል የሚል ስሜት ነበረው። እና ምንም አንጠብቅ፣ አሁን እንውጣ አለ። አንዳንድ ጊዜ በራስ መተማመን እንዳላችሁ ሲሰማችሁና ድፍረቱ እንዳላችሁ ሲሰማችሁ ከመጠበቅ ወዲያውኑ መንቀሳቀስ መቻል አለባችሁ። አንድ ሰው አሜ ሊል ይችላል። ከእነርሱ ጋር የወጡት ሰዎች ግን ከእኛ ይልቅ ብርቱዎች ስለሆኑ ልናሸንፋቸው አንችልም አሉ። እነዚህም ስላሏት ምድር በእስራኤላውያን መካከል እንዲህ የሚል መጥፎ ወሬ አሰራጩ፤ ያየናት ምድር የሚኖሩባትን ሰዎች የምትበላ ናት። እዚያ ያየናቸው ሰዎች ሁሉ ግዙፎች ናቸው። የመጨረሻው ቁጥር እንዲህ ይላል፤ ፊሊምንም በዚያ አይተናል፤ የሄናቅ ዝርያዎች የመጡት ከኔፊሊም ነው። ራሳችንን ስናየው እንዳንበጣ ነበርን፤ በእነርሱ ዓይን የታየነውም በዚሁ መልክ ነበር። ተረድታችሁታል? ችግራቸው ግዙፎች አልነበሩም፣ ራሳቸውን ያዩበት መንገድ ነበር። ያ ነበር ችግራቸው። እኛ እንደ ፌንጣዎች ነንና፣ ስለዚህ እኛ በእነርሱ እይታ ውስጥ ሆንን። በራስ የመተማመን ስሜት ከሌላችሁ በአካባቢያቸው ያሉ ሰዎችም በእናንተ መተማመን አይኖራቸውም። ከሰዎች ጋር ለመስራት በመሞከር ላይ እንኳን እኔ ራሴ ያንን አጋጥሞኛል። በራስ መተማመን ከሌለው ሰው ጋር የምሰራ ከሆነ በእነሱ ላይ መተማመን እንደማልችል እንዲሰማኝ አድርጎኛል። ነገር ግን በራሱ የሚተማመን ሰው ካለኝ እና ቢያንስ ለማውጣትና ነገሮችን የሚሞክር ከሆነ ትሑት ባህሪ ካላቸው እግዚአብሔር እንዲሰራው እንደሚያስፈልጋቸው ያውቃሉ። በተፈጥሯቸው ብቁ ባይሆን እንኳን እኔ በእነርሱ አምናለሁ። እና ስለዚህ ስለ ራሳችሁ የምታስቡት ነገር በጣም አስፈላጊ ነው። መጽሐፍ ቅዱስ እኛ ከድል አድራጊዎች የበለጠ እንደሆንን ይናገራል። እናም ከዚህ በፊት ራሳችሁ እንደ ተጎጂ የምታዩበት ከባድ ችግር ካላችሁ መጠቀቅ አለባችሁ ይላል። ያንን ቃል አልጠቀምም። የጾታዊ ጥቃት ተጠቂ ሰለባ ነኝ። እኔ ተጠቂ አይደለውም። እኔ ከአሸናፊም በላይ ነኝ። እኔ በክርስቶስ አዲስ ፍጡር ነኝ። እናንተም እንዲሁ ናችሁ። ራሳችሁ እንዴት ታዩታላችሁ? እራሳችሁን እንደ ጠንካራ ወይም ደካማ አቅም ያለው ወይም እንደማትችሉ ታያላችሁ። በወደፊታችሁ ላይ ተጽዕኖ ማሳደር እንዳለበት ታምናላችሁ። እግዚአብሔር እንደሚወዳችሁ ታምናላችሁ። ዛሬ ልዩ እንደሆናችሁ ታምናላችሁ። ምናልባት እናታችሁና አባታችሁ ሁል ጊዜ ሌሎች ልጆችን ሁሉ ከእናንተ የተሻለ ይወዱ ነበር። ምናልባት በትምህርት ቤት ለመማር ይከብዳችሁ የነበረ ሊሆን ይችላል። ሁልጊዜ በጣም መጥፎ ውጤቶችን ታገኛላችሁ። ምናልባት በትምህርት ቤት ውስጥ ስፖርት ስትጫወቱ የተመረጣችሁ የመጨረሻ ሰው ናችሁ። ምናልባት ውድቅ ተደርጋችሁ ይሆናል። ምናልባት ተጠላችሁ ሊሆን ይችላል። ግን አንድ ነገር ልንገራችሁ፣ እናንተ ልዩ ናችሁ እና እግዚአብሔር ለሕይወታችሁ እቅድ አለው። እናንተ ማገገም የማትችሉበት ምንም ነገር የለም። ምክንያቱም እናንተ ከምታስቡት በላይ ጠንካራ ናችሁ።